የሚገርም ቅባት ነው። በጣም አሪፍ ነው። ለአንድ ሳምንት ጨለማ ውስጥ የቆየ በብዙ ቫይታሚኖች የበለጸገ ለጸጉር እጅግ በጣም ጠቃሚ የሆነ ሲሰሩት የማያሰለች በጣም ቀላል የሆነ የቅባት አሰራር ነው ይዤላችሁ የመጣሁት። ጸጉራቱ በጣም አሪፍ ነው። ከምን የመነጭ እንደሆነ ከምን ከምን እንደሰራሁት እንዴት አርጌ እንደሰራሁት አሳያችኋለሁ። በተግባር እነግራችኋለሁ ማለት ነው። ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለፎረፎር እንደዚሁም ለጸጉር ብዛት፣ ለከፍል፣ ለፊት፣ ለሸሸ ጸጉር፣ ለተመለጠ ጸጉር የሚያሳድግ ነው። ሁሉንም በአንድ ላይ አቀነባብሮ የያዘ ነው። አሰራሩ ግን እጅግ በጣም ቀላል ነው። እንግዲህ እንኳን ደህና መጣችሁ እያልኩኝ ስትመጡ፣ ግን ሁሌም አዲስ ከሆናችሁ ላይክ እንደዚሁም ሰብስክራይብ አድርጎ አመሰግናለሁ። ምንድነው የሰራሁት እዚህ ጋር ሮዝመሪን አለ ይሄ የተፈጨ ጥቁር አዝሙድ ነው እሺ ይሄ ደግሞ ሮዝመሪን ነው ሮዝመሪን እንደዚህ አድርግ ጨምርላችኋለሁ ሮዝመሪ የደረቀውን ነው የተጠቀምኩት ቤት ራሴ ነኝ ያደረግኩት ለዛ ነው አረንጓዴ የሆነው ፀሐይ ብርሃን አላገኘውም ይሄ ደግሞ አብሽ ነው አብሽ ሁለት ማንኪያ አደርጋለሁ ጥቁር አዝሙዱን ያሳነስኩት ብዙ ስለሆነ ነው። ቅርንፉድ ደግሞ እንደምታዩት ወይም ሚስማር የምንለው ቅርንፉድ ብዙ አንጠቀም፣ ትንሽ ነው የምንጠቀመው። እሱ የተመለጠ ፀጉር ካለን እንዲበቅል ይረዳናል። እንደዚሁም ደግሞ ከፊት ለፊት የረገፈውን ይረዳ ያሳድግልናል ማለት ነው። ከዛ ዘይት ጨምሪ ያለው ዘይት የምትፈልጉት ለፀጉራችሁ ኮኮናት ኦይል ሊሆን ይችላል አልመንድ ሊሆን ይችላል ባቢ ኦይል ሊሆን ይችላል አይታወቅም። ብቻ እናንተ የምትጠቀሙት ለፀጉራችሁ የሚመቻችሁ ተቀላቅላላችሁ አንድ ላይ ማለት ነው። ከዛም በደንብ አድርጋችሁ እንደዚህ ታዋህዱታላችሁ። ሰፋ ባለ እቃ እንደዚህ ግጥም ያለ ክዳን ባለው እቃ እንደዚህ አዋህዳችሁ ታስቀምጣላችሁ ማለት ነው። በጣም የጠቆረው እንትን ስላለ ነው የኔ ማለት ነው። ስለፈጨ የተፈጨ ጥቁር አዝሙድ ስለሆነ ነው። ይህንን ክድ እናድርገን። ለአንድ ሳምንት እናስቀምጣለን። ነገር ግን ከሳምንት በኋላ ደግሞ አሳያችኋለሁ ማለት ነው። ማማሰል ይኖርብናል በየሶስት ቀኑ ማለት ነው። ይሄ በሶስተኛ ቀኑ ነው። ሶስተኛ ቀኑ ላይ ይህንን ይመስላል። ላማስለው ነው እና ከዚህ በኋላ ያለውን አልቀርጸው። ምክንያቱም ይበዛል፣ ይረዝማል። ለዛ ነው ቪዲዮ እንዳይረዝም እንደዚህ እያደረጋቸው በየሶስት ቀኑ ከፈት እያደረጋቸው አማስላቸው። እዛው ጨለማ ውስጥ አስቀምጡት፣ ጨለማ ውስጥ ቅባት እንደዚህ ምንም እዛት ሳያገኘውን ሆንም ሳይሞቅ እንደዚህ ለአንድ ሳምንት ለአስራ አምስት ቀን ማቆየት ይቻላል፣ ግብአቶቹን ቀላቅሎ ማለት ነው። ስራ ለሚበዛባችሁ ጊዜ ለሌላችሁ፣ ቢዚ ለሆናችሁ ይህ በጣም ይጠቅማችኋል። እንደዚህ አቀላቅላችሁ ብታስቀምጡ የምትፈልጉትን ቫይታሚን፣ ፕሮቲን ሁሉንም ነገር ታገኛላችሁ። ይህን ሁሉንም ማለት ነው በቀላሉ እንግዲህ። ከሳምንት ልክ በሳምንቱ ምን እንደሚመስል አብረን እናያለን። በዛው ማጠቃቀሙን አሳያችኋለሁ። ለምን ለምን እንደሚጠቅመንም በዛው አብራራላችኋለሁ። የአቅሜ እናንተም ደግሞ ሰርች አድርጋችሁ እንትን ማለት ትችላላችሁ፣ ማለት ነው፣ መረዳት ማንበብ ትችላላችሁ፣ መስማት ትችላላችሁ። ዛሬ ሁሉም በዩቱብ በፌስቡክ የተለያየ ጥቅሞችን በጣም ጊዜ ጻፉልን ይገኛሉ። እኔም ከዛ አንጻር የተነሳ ነው የምሰራው ማለት ነው። ይህንን ይመስላል እና በጣም ነው የሚጠቅመው። ይህ ጨለማ ውስጥ የተቀመጠ ነው፣ ምንም እሳት አላገኘውም ማለት ነው። በእሳት ሙቀት አልሰራ ነውም ከሁሉ የተለየ ነው። እስከ ዛሬ እንደዚህ አልሰራሁም እና እስኪ ይህንን አብረን ሰርተን እንሞክረዋለን። በጣም ጠቃሚ ነው፣ በጣም ማለት ነው እና እንደዚህ አጠለዋለሁ። እንደምታዩት ከስር እንግዲህ እንዳይዘግጥባቸው በደንብ ጥቅጥቅ ባለማጥለያ ታጠላላችሁ ጸጉራችንን ቆዳውን እንዳይጎዳብን ማለት ነው። ያው እንደምታዩት ሀብሽ፣ ሮዝመሪን፣ ቅርንፉድ፣ ጥቁር አዝሙድ እነዚህ አራት ነገሮች ናቸው። ይህን ይመስላል ቅባቱ ግብአቶቹም። በጣም የምታበዙ ከሆነ በጣም ወፍራም ሆኖ ነው የሚወጣላችሁ። የጠቆረው ስለተፈጨ ነው። ምናልባት ካልፈጫችሁት ጥቁር አዝሙዱ ቆልቼ ፈጥጅ ፈጭቸው ነው ጥቁር የሆነው ማለት ነው። ካልጠቆራላችሁ እንተ እንዳትሉ የተፈጨ ስለሆነ ነው። እንግዲህ ሲጠቁር ጥቁር አዝሙድ ደግሞ በጣም ጠቃሚ ነው። ከዛን በደረቅ እቃ እንደዚህ አጠለዋለሁ ማለት ነው። ይህ ቅባት በጣም ውድ ነው። እንደዚህ ቤት ተሰርቶ አይደለም ቀርቶ አንዱን ነገር እንኳን ለመግዛት በአሁኑ ሰዓት ቅባት በጣም ነው የተወደደው ና ያንን ቅባት ገዝታችሁም ደግሞ አንድ አይነት ነገር ስለሆነ አንድ ጥቅም ነው የምታገኙ ከሱ፣ ከዚህ ግን አራቱንም የጥቅም አይነቶች ማግኘት እንችላለን። ጥቁረቱ እዩት። እንግዲህ ጥቁረቱ ጸጉራችንን በተፈጥሮ የተፈጥሮ ጥቁረቱን እንዲይዝ እንደዚሁም ደግሞ እንዲያንፀባርቅ ጥቁር እንዲሆን ሽበት ካለብንም ደግሞ ለተወሰነ ጊዜ ሪከበር ያደርግልናል ማለት ነው። መጥቆሩ አይጠላም በ በጣም ቆንጆ ነው። የጠቆረውም ያው ጥቁር አዝሙዱና ቅርንፉዱ ለዛ ነው ያጠቁራሉ። ቅባትን ያጠቁራሉ እነዚህ ሁለቱ ማለት ነው። አብሽ ደግሞ ጸጉር በጣም ነው የሚያሳድገው ያፋፋል። ለማፋፋት እንደዚሁም ደግሞ ለማሳደግ ለማለስለስ ይረዳል ማለት ነው አብሽ ሮዝመሪም እንደዛው ጸጉር ያሳድግልናል። እየተመለጠ ጸጉር ካለ እሱም ልክ እንደ ቅርንፉድ ያሳድጋል ማለት ነው እና ጸጉሬም በዚህ መልኩ እቀባዋለሁ። ቅባቱ እንግዲህ ይመስላል ማለት ነው እንደምታዩት፣ በጣም ጥቁር አይደለም መካከለኛ ነው። እናንተም ስትሰሩት እንደዚህ ሆኖ ነው የሚወጣላቸው። እኔ ጥቁር አዝሙዱን ያደረግኩት በቃ አንድ ማንኪያ ያክል ነው፣ ያው አይታችሁታል ማለት ነው በሸራው ማንኪያ ብዙ አይደለም፣ ሁሉንም ትንሽ ትንሽ ነው ያደረግኳቸው። ግብአቱ በጣም ሲበዛ በጣም ነው የሚወፍረው ቅባቱ ማለት ነው። እና ለዛ አነስ ነው ያደረግኩት። ጸጉሬ እንደዚህ መጀመሪያ አበጥረዋለው ለመቀባት ማለት ነው። በጣም ወፍራም ስለሆነ ቀስ እያለን ትንሽ ትንሽ እየቀባን በየሶስት ቀኑ ጸጉራችንን መቀባት ማዳን እንችላለን ማለት ነው። መንከባከብ ትችላላችሁ። ከመግዛት እንደዚህ እያደረግን እየሰራ ብንጠቀም መልካም ነው። የገዛነውን ቅባት በእነዚህ ግብአቶች እንደዚህ አድርገን ምንጠቀም ብዙ ጥቅሞችን እናገኛለን። ብዙ የሚረግፈው ጠጉራችን አይረግፍም። እንዲያድግላችሁ የምትፈልጉም ደግሞ እንደዚህ ያው ተንከባክባችሁ ነው ብቻ የምታገኙት። እና እንደዚህ በደንብ አድርጌ የቀባዋለው። ጥቁር አዝሙድ በአንደኛ ደረጃ ለፎረፎር በጣም መልካም ነው። ቆዳችሁን የሚያሳክካችሁ ካለ ቆዳ ቆዳው ላይ በደንብ ቀቡት። ይህን ቅባት ሰርታችሁ ምንም አያሳክካችሁም፣ እመኑኝ። እናንተ ሰርታችሁ ከሞከራችሁት የሚያሳክካችሁ እንደዚህ ጸጉራችሁ ነጭ የሆነ ካስቸገራችሁ ይህን ቅባት ሰርታችሁ ተጠቀሙ። ምንም አያሳካችሁም። የመጨረሻ ጊዜ ከመጨረሻው ድራሹን ነው የሚያጠፋላችሁ ማለት ነው እና ጥቁር አዝሙድ እጅግ በጣም ትልቅ ሚናን ይጫወታል በጸጉራችን ላይ ያው ሰርተን ከተጠቀምን ምንም አይነት ፎረፎርም ሆነ ምንድነው የሚባለው? ሌላም ስም አለው። እሱም አያገኝንም። ከዛ በደንብ አድርጌ ከቀባው በኋላ ማሳጅ አድርጋለሁ ማለት ነው። እንዳንረሳው ረሳው፣ ይሄ ነው ትልቁ ነገር። የተቀባ ነው ቅባት ወደ ውስጥ እንዲገባ፣ እንደዚሁም ደግሞ እንዲያገኘው። አይ ከኋላ አይን የለን ወደ ዛጅ ዞርኩኝ ከካሜራ ማለት ነው እና ስለማይታይ ነው። በደንብ አድርገን ያው ዞሮ ዞሮ በደንብ ማሳጅ እናደርጋለን፣ የደም ዝውውር እንዲያገኝ እንደዚሁም ደግሞ ፀጉራችን እንዲያድግ እንዲፋፋ። ይሄ እንግዲህ የዛሬ የተሰራው ቅባት ለፎረፎር፣ እንደዚሁም ደግሞ ከፊት ለፊት ለተመለጠ ለፀጉር ማፋፋት፣ ለማሳደግ ለሁሉም ነው የተሰራው። ምክንያቱም አራት ግብአቶች ናቸው። አራቱም ለእያንዳንዷ ብታዩ እያንዳንዳቸው የተለያየ ስራ ነው የሚሰሩት። ነገር ግን አንድ ላይ እንደዚህ ሰርተን ሁሉንም መጠቀም እንችላለን ማለት ነው። ከዚህ ከፊት ለፊት ያለውን ጸጉራችሁን በደንብ ቀብታችሁ እኔን ማስረድ እንደማደርገው በደንብ እሽት አድርጉት ማለት ነው። በደንብ እንዲያገኝ መሀል መሀሉንም እንደዚህ ከፈት እያደረጋችሁ እየቀባችሁ በደንብ እኔ ስለ ቀባሁት ቅባት ስላለው ነው። ከሌለው እየቀባችሁ ማሳጅ ማድረግ ትችላላችሁ ማለት ነው። እመኑኝ የዛሬውን ቅባት ሰርታችሁ ከተጠቀማችሁ ባንድ ላይ በጣም ለውጥ ታገኛላችሁ። ለውጥ እንግዲህ አመት ስድስት ወር እንደዛ ነው። በአንዴ ለውጥ አይገኝም። ምክንያቱም በአንድ ጊዜ ስለማይሰራ ነው። ለምሳሌ አበቦች ታውቃላችሁ አደል በአንድ አያድጉ ን ቀስ በቀስ ነው። ጸጉራችንም ለውጥ የሚያገኘው እንደዛ ቀስ በቀስ እኛም ስንጠብቀው የተለያየ ስታይሎችን ስታበጥሩን ቀስ እያላችሁ እየሰራችሁ እንደዚሁም ደግሞ ሳሰሩት እንደዚሁ ከምታስቀምጡ እየሰራችሁ ከዛ ለውጥ ታገኛላችሁ። ያለው ጸጉራችሁ ደህና ቢሆን በድግ ራሱ ቆንጆ ቢሆን ራሱ ያ ትልቅ ለውጥ ነው። እና ስታበጥሩም እንደዚህ ሰፋ ሰፋ በሚመቻቸው አበጠሪያ ማበጠር ለጸጉር በሚመቸው ማለት ነው። ብዙ እንዳይነቃቀል ይረዳችኋል። መጀመሪያም ያው ማሳጅ ካደረግ ነው ስናበጠረው እንደዚህ ብዙ አይረግፍም ማለት ነው። ይህን ይመስላል። እኔ ጸጉሬ እንደምታዩት፣ ቤተሰቦቼ እንግዲህ ጥቁር ያደርግላችኋል። በጣም ቆንጆ ነው እንደዚሁ የሚነቃቀል ለሚረግፍ ጸጉር እጅግ በጣም ቆንጆ ነው። በጣም የምትወዱት አይነት የቅባት አሰራር ነው ይላችሁ የመጣሁት እንግዲህ ዛሬ አዲስ የሆናችሁ ሰብስክራይብ አድርጉ፣ እንደዚሁም ደግሞ ላይክ አድርጉ። ላይክ ብታደርጉ ደስ ይለኛል ማለት ነው ቤተሰቦቼ፣ ሸር እያደርጋችሁ የምታበረታቱኝ ውድ ቤተሰቦች እንደዚሁም ቤተሰቦቼ ሁላችሁንም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ደህና ሁኑ። አመሰግናለሁ።